ካልገደለ ኢየሱስ እናቱን ልብዳ እግዚአብሔር እግዚአብሔር ሹጣም ሽርሙጣ ነው። እግዚአብሔር ቅዱስ። የቲክቶክ ቤተሰቦች ይሄ ስካይላይ ሆቴል የመጽሐፍ ቅዱስ ማብሪያ ያዘጋጀው ከአባቶች ጋር ተሰብስበን ስብሰባ ላይ ነን። ሁላችሁም የእነዚህ አባቶች በጎን፣ በግራም በቀኝም ያሉት በረከት ይደርባችሁ። ብትፈራገጡ፣ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እች ቤተ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 ወይ ለም ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተ ክርስቲያንን ምንም ማያድናትም። እቺ ቤተ ክርስቲያን በቄስና በመነኮሴ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተ ክርስቲያን ናት። ደስ የሚለው እቺ ቤተ ክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር፣ ስታስጨበጭብ፣ ጧፍ ስታስበራ ስታስበራ ከበሮ ስታስጎስም፣ ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ መገለጫ አይደለም። ጧፍ፣ ነጠላ፣ ከበሮ ጩኸት በቃሽ በቃሽ በቃስ። እዚህ ጋር እና ቆማት ለንግግሯ ሁለቱን ቪዲዮ ያሳየዋቸው የመጀመሪያው ኡስታዝና እቺ ሐዋርያዊት መሰረት እያለች ራሷን የምትጠራው ምን አይነት አስተምሮ ያለው የጥላቻ መንፈስ ይዘትና ራስ ትምህርትን ወንጌልን መሰረት አድርጎ እኛ ወንጌል እንደምንለው ቁርአንን መስበክ ሲገባት የራሷን በጥላቻ ሁልጊዜ እንደዚህ የምታቀርበው በተለይ አይታቸዋት ተሆነ ሐዋርያት መሰረት እያለች ራሷን የምትጠላው ሙሉ ለሙሉ የጥላቻ የኦርቶዶክስ ሃይማኖትን ጥላቻና ተቃውሞ ያዘለ ነው እንጂ አንድም ቀን ስለ ቁርአን አስተምራ አታወቅም። እና እንደዚህ አይነቶቹ ልንቃወማቸውና ልናውዛቸው ይገባል። ወደ ቀጣይ ቪዲዮ ካልገደለ ኢየሱስ እናቱን ልብዳ እግዚአብሔር እግዚአብሔር በጣም ሸርሙጣ ነው። እግዚአብሔር ደግሞ እንደዚች አይነቱ ከየት እንደሚፈለፈሉ እኮ ነው በየጊዜው እና በየሰዓቱ በተለይ አሁን ለመታወቅ ፌመስ ለመሆን፣ በቃ የማይጠቀሙት ቃላት የለም። በቃ ሌላው መጥፎ ነገር አንሷቸው አሁን ወደ ፈጣሪ በቃ ተለመደውን፣ በቃ ኮንዲሽኑ ቀስ እያሉ እያለማመዱን እያለማመዱ እንደ ኖርማል እየተደረገ መጣና ምን አይነት ስራ እየተሰራ እንዳለ ምን አይነት ጥላቻዎች እና ምን አይነት ደረጃ እንደደረሰን የሚያሳይ ነው። ለዚህም ታዲያ ቅድስት ቤተ ክርስቲያናችን የአሰራሯ መዋቅር መጠናከር አለበት የምንለው በምክንያት ነው። ምክንያቱም አንዳንዱ ከምን አንጻር የመጣ ነው? ለምሳሌ ቀጣይ ቪዲዮ ማሳያቸዋሉ። በቤተ ክርስቲያን ተሾመ ኃላፊነት ያሉባቸው ቲክቶክ ላይ እነሱ እየዋሉ ማን ነው ወንጌል የሚሰብሰ? ሁሉም ቀጣይ ያለውን ቪዲዮ ተመልከቱ። የቤተ ክርስቲያን አባቶች ናቸው። በመዋቀሳ ይሁን ይሄ ያመጣው ለውጥ እንደዚህ አይነትን ህዝብ፣ ምእመናን፣ ቲክቶክ ቤተሰቦች ይ ስካይላይ ሆቴል የመጽሐፍ ቅዱስ ማብሪ ያዘጋጀው ከአባቶች ጋር ተሰብስበን ስብሰባ ላይ ነን። ሁላችሁም የእነዚህ አባቶች በጎን በግራም በቀኝም ያሉት በረከት ይደርባችሁ። ስሜ አባ ፎርቅ ዮሐንስ የሸገር የሃይማኖት ተቋማት ጉባኤ ሰብሳቢ እና እንዲሁም በጠቅላይ ቤተ ክህነት የስብከት ወንጌል ክፍል አስተማሪ ነኝ። ክቡር ጠቅላይ ሚኒስትር አምና በኦሮሚያ ላይ የጳጳሳት ሱባኤ ታዲያ አንዳንድ የቲክቶክ መምህራኖች ያሉ የወጡ ከቤተ ክርስቲያን ከራሳችን ውስጥ ያሉ አስተዳደር በአገልግሎት ላይ ያሉ ፎሎወር መሰብሰብ ወንጌልን በመተው እንግዲህ ከዘመኑ ከቲክቶክ ወይም ከማህበራዊ ሚዲያ ከሚሄዱ እኩል ለመሄድ መሞከር የተሰጠነ ኃላፊነት የቤተ ክርስቲያንን ግዴታ ባለመለወጥ እንግዲህ ትልቅ ኃላፊነት እንዳለባቸው በመረዳት ይህንን እንዲያስተካክሉ ሁላችንም ማድረግ ባለብን በተለያዩ ቤተክርስቲያን አስተዳደር ላይ ያለን ኃላፊነታችን መወጣት አለብን። በእነዚህ አባቶች ልክ እንደሚያስቡት መመራት የለበትም። ሶሻል ሚዲያ ለመጣው አሁን ምን ይጠበቃል? እንደዚህ አይነት ወጥቶ መምህር ቲክቶክ ላይ ያስተዋረ ፎሎው አድርጎ በግራ በቀኝ ያሉ አባቶቻችን በረከት ይደርብን፣ ናም እንደዚያ እንትን እያሉ የሚጠበቀው ነገር ፍሬም ጥሩ አይሆንም እና ራሳችን ከትክክለኛ አባቶች ዘንድ ትምህርት እየወሰድን እናንጽላለሁ። ወደ ቀጣይ መረጃ እምነታችንን ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ በአደባባይ እስከ መቅደት ተደርሷል። በቤተክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላከዋቸው እንዳሉ በሚመስል መልኩ በስመ ተሃድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅዱሳትና ልብሰ ተክኖ፣ መዝሙርና ስነ ስርዓት እንግዲህ ቅዱስ ሲኖዶስ በጥቅምት ወር በሚያካሄደው ምልአተ ጉባኤ ላይ ከብፁ አባታችን እንግዲህ መግለጫውን አሰምተዋል። ሙሉን የፌስቡክ ላይም ኢኦቲሲ ሚዲያ ላይም ማህበረ ቅዱሳን ሚዲያ ላይ መከታተል ትችላላችሁ። እና ለዛሬ የነበረን ይህ ነበር። በስተመጨረሻ የአንድ ደስ የሚል ብላቴን አገልጋይ መዝሙር አሰማችኋለሁ፣ እንሰነባበታለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እንዳይረሳ፣ ሀሳብ አስተያየታችሁን ግለጹልን።